በአፍሪካ ቀጣና የተለያየ መልክና መሰረት እንዲሁም ይዘት ያላቸው ግጭቶችና አለመረጋጋቶች በተለያየ ጊዜ ልዩነት ሲከሰቱ ቆይተዋል። ይሁንና የአፍሪካ ሕብረት ሰላምን ለማጽናት፣ መረጋጋትን ለማስረጽ፣ ተግባቦትን ለማንገስ በአጀንዳ 2063 በአህጉሪቱ የጥይት ድምፅ እንዳይሰማ ማድረግን አንድ ውጥን አድርጎ እየሰራ ይገኛል። ታዲያ ለዚህ ውጤታማነት የትኛው ጎዳና አድራሽ ይሆን እንጠይቃለን። ፒስ አንድ ሲኪዩሪቲ

ሰላምና ደህንነት ለአህጉሪቱ በእጅጉ አስፈላጊ ጉዳይ ነው። ታዲያ ሰላምና ደህንነትን ለማረጋገጥ መስራት የሚገቡን ጉዳዮች አሉ። ከነዚህ መካከል አሳታፊነትን እንደ ምሳሌ ማንሳት እንችላለን። ይህንን ስልም እንደሚታወቀው ግጭቶች በሚፈጠሩበት ጊዜ በእጅጉን ሰለባ የሚሆኑት ሕጻናትና ሴቶች ናቸው። ይህ ማለት ደግሞ ሰላምና መረጋጋትን ለማምጣት በችግር ውስጥ ያለፉትንና የጉዳቱ ሰለባ የሆኑ ወገኖችን አሳታፊና የሰላም መንገድ አመላካች አድርገን መስራት ይጠበቅብናል። ይህንን እንደ አብነት አነሳሁ እንጂ እንደ አጠቃላይ አሳታፊ የሆነ ምክክርን ማድረግ ካልቻልን ለግጭቶች ዘላቂ የሆነ መፍትሄን ማበጀት ያዳግተናል። ኮንፍሊክትስ ኮንቲንዩ ቱ ሃፔን። ሌላው ቀጠናው ስክነት የረበበበት መግባባት የሚያስተጋባበት ይሆን ዘንድ አካታችነትን መሰረት ውይይትን መርህ ያደረጉ ስትራቴጂዎችና ፖሊሲዎችን ማርቀቅ እንደሚገባ ይመክራል። ይህም በቀጠናው ለሚፈጠር አለመግባባት ምክክርን ያስቀደመም ውይይትን የተከተለ ስርዓትን ለማበጀት አቻይ ሁኔታን ይፈጥራል።

ኢንዲቪድዋልስ አንድ ሰው ሰላምን የማጽናት አሊያም ሰላምን የማደፍረስ አቅሙ ከፍ ያለ ነው። ለዚህም ነው ውይይትን የሚሰብኩ ተግባቦትን የሚያሰርጹ ስትራቴጂዎችና ፖሊሲዎችን ማርቀቅ ላይ በትኩረት መስራት ይገባናል የምለው። ታዲያ እነዚህ ስትራቴጂዎችና ፖሊሲዎች ከማህበረሰቡ ጓዳ ማለትም፣ ከማህበረሰቡ የችግር ምንጮች የተነሱ መፍትሄን የሚያመላክቱ ማድረግ ይገባል። ይህንን ስል ግን ስትራቴጂዎችና ፖሊሲዎችን ማውጣት ብቻውን አድራሽ መንገድ ነው እያልኩ አይደለም። የወጡ ፖሊሲዎች መሬት ላይ ወርደው በትክክለኛው መንገድ መተግበራቸውን

በአህጉር አፍሪካ ግጭቶች እንዲያይሉ መረጋጋት ዋጋ እንዲያጣ ከሚያደርጉ መነሻዎች መካከል የመልካም አስተዳደር እጦት አንደኛው ነው። ስለሆነም ለብልሹ አሰራርና ሙስና በርካፋች የሆነውን የመልካም አስተዳደር እጦት ከስሩ መንቀል ዘላቂ ሰላምና ደህንነትን ለማረጋገጥ አንዱ አድራሽ መንገድ ተደርጎም ይጠቁማል። በአብዛኛው በአፍሪካ ለሚነሱ ግጭቶች መነሻ ከሆኑ ጉዳዮች መካከል የመልካም አስተዳደር ችግር አንደኛው ነው። ለነዚህ ሁሉም የአፍሪካ ሀገራት እንደ የቤት ስራ መውሰድ የሚገባቸው አንድ ነገር ቢኖር ህዝቡ ዘንድ ቅሬታ ያለባቸውን ተቋማት መለየትና ትክክለኛ የሆነ መረጃን በማደራጀት ለህዝቡ ጥያቄ ምላሽ የሚሰጡ እንዲሁም ቅሬታን የሚቀርፉ አሰራሮችን መዘርጋት ነው። ያ የጥይት ድምጽ የማያስተጋባባት አረር የማይዘንብባት አህጉረን ለመፍጠር የሚል እቅድን በጉያው ያዘውም አጀንዳ 2063 እውን ይሆን ዘንድም ዴሞክራሲያዊ መሰረት ያላቸውን ጠንካራ ተቋማት መገንባት ሌላው አድራሽ መንገድ መሆኑም ይነሳል። ለዚህም ኢጋድ አበክሬ እየሰራሁ ነው ይላል። ዲሞክራሲያዊ ተቋማት በተፈጠሩ ቁጥር በመንግስትና በህዝብ መካከል መተማመን እንዲኖር እድል ይፈጥራል። ስለዚህም ጠንካራ መሰረት ያላቸውን ዲሞክራሲያዊ ተቋማት መገንባት ዘላቂ የዲሞክራሲ ስርዓትን ለማስፈን እንዲሁም ሰላምና መረጋጋት ለመፍጠር አጋዥ መሆኑን መገንዘብ ያስፈልጋል። መጠነ ሰፊ የሆኑ ስራዎችን ለመስራት እቅድ ላይ ያለን፣ አንድ ግጭት በሚፈጠርበት ጊዜ ምን ማድረግ ይገባናል? እርቅና ሰላምን እንዴት ብለን ማምጣት እንችላለን? የዲሞክራሲያዊ ስርዓትን እንዴት ብሎ መገንባት ይችላል? ድንበር ተሻጋሪ የሆኑ ወንጀሎችን እንዴት ብለን መቆጣጠር ይገባናል? ከዚህ ባሻገርም ደግሞ ከግጭት የወጡ ሀገራትን እንዴት ብለን ማቋቋም ይኖርብናል? ይሄ ፖስት ኮንፍሊክት ሪኮንስትራክሽን ኤንድ ዴቨሎፕመንት በሚለው ዙሪያ በርካታ ስራዎችን ለመስራት እቅዶችን ይዘን እንገኛለን።